ሰውየው በየቀኑ ነው የሚቀሉት። ባወሩ ቁጥር ነው ቁልቁል የሚሄዱት። በተናገሩ ቁጥር ነው የሚቀጥፉት። ይህን ጥያቄ መልሰ ፕሮግራሙ በሱን ጨርሰው ብላ ያለቀ ፕሮግራም ተሰርቶ እንደገና ተጀምሮ ይሄ ነገር የገባበት ነው። ዋሽቶ ዋሽቶ እኔን ለቢቢሲ እንደዋሽ ነው ያደረገኝ። ሰው የሚነግረኝ ነገር እውነት ለመሆኑ ጥርጥር አልነበረኝም። እኔ የማውቃቸው ግን ማን እንደሚያደርጋቸው የማላውቃቸውን ነገሮች ነበር የነገረኝ ራስነ እንግዲህ የተደረገልኝ ግን ማን እንዳደረጋቸው የማላውቃቸውን ጉዳዮች ነገረኝ። እና ማን እንዳደረገልኝ አወቅኩ ብለህ የጻፍከው በዶክተር አብይ በጣም ከፍተኛ ጥረት መፈታትህንም ራስህን የነገርከን፣ ያኔ ስላልበሰልኩ ነው በደንብ ነው ሳላስብ የጻፍኩት ምናም ብሏል። አሁን ማሰብ ጀምረሃል ግን፣ ጌታቸው ረዳ ሐሳቡን ለምን ቀየረ ብሎ የተቻል አታፍርም፣ አንተ እንዴ ማለት ሞራል አለ ጽፈ አሳትመ ሸጠ ያስነበብከውን ነገር ከፋዮችህ የሚደብራቸው ሲመስልህ ከኢሃፓ እስከ ኢህዴን ከኢህዴን እስከ ብአዴን ኢህአዴግ ከብአዴን ኢህአዴግ እስከ ቀስተ ደመና ከቀስተ ደመና እስከ ቅንጅት ከቅንጅት እስከ ግንቦት ሰባት ከግንቦት ሰባት አሁን እስካለበት መንገድ እንዳለ አክሮባት ስትሰራ የኖርክ በአንዱ መጽሐፍ ያልከውን በአንዱ መጽሐፍ ማትደግም ሰው እንደዚህ ሙሉ ነጭ ጸጉር ይዞ እንዲህ አይነት አለመብሰል ጋር የሚደርሰው እንዴት ነው? ፕሬዚዳንት ኢሳያስ ለምንድን ነው ሱዳን የሄደው ምን ሊያደርግ ነው ስንል ሊበጠብጥ ነው። ለሱዳን ሰላም እሰራለሁ ይላሉ። ግብፅና ኤርትራ ሱዳን ሰላም እንድትሆን የመጀመሪያው ሰላም የሚጸነው ግብፅና ኤርትራ እጃችሁን አውጡ። በነገራችን ላይ ታደሰ ወረደ እንዲህ ማለታቸው ከሕወሓት ልማድ ወጣ ያለ ጉዳይ ነው። በአደባባይ እየተካደ ያለውን በአደባባይ ሰዎች ሊቀበሉት ያልቻሉትን የሕወሓት አፎች ለማድበስበስ የሞከሩትን ጉዳይ ነው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 ለረፍት ቀን እንድትሆን አድርገን የምንመለከተው። መቼስ ዘንድሮ ባንዳዎች የማያሳዩን የማያስብሉን የለም። እሱን የምናይና የምንመለከት ይሆናል። የፕሬዝዳንት ኢሳያስ አፈወርቂ ወደ ፖርት ሱዳን የተደረገ ጉዞም እንመለከተዋለን፣ እንፈትሸዋለን። እሱም ትንሽ ፈገግ የሚያሰኙ ጉዳዮችን በውስጡ ስለያዘ ማለት ነው። ጀኔራል ታደሰ ወረደ ምን እያሉ ነው? እሳቸው ያሉትንም ወደ እናንተ እማደርስ ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ እጀምራለሁኝ። በቅድሚያ የምንመለከተው እንግዲህ አቶ አደናግራቸው ጽጌን ነው። አቶ አደናግራቸው ጽጌ በድጋሚ መጥተዋል። ሰውየው በየቀኑ ነው የሚቀሉት። ባወሩ ቁጥር ነው ቁልቁል የሚሄዱት። በተናገሩ ቁጥር ነው የሚቀጥፉት። ኧረ እንዴት ቻልክበት የሚያስብል አይነት ጉዳይ ነው የሚሰሩት። ኧረ እንዴት ቻልክበት ነው የሚያስብለው። እስቲ ይህችን ቪዲዮ አይተን እንምጣ። ግን አንተ በቢቢሲ ላይ ቀርበህ ዜና ባዳዊ በሰራችሁ ፕሮግራም ላይ ይህንን አንስተህ እንደውም አብይ ትንሽ ስሙ ከፍ እንዲልም የሚያደረገው አንተ በዛን ወቅት እሱ ስለይህንን ገልጸ ነበርና ታስታውሰዋለህ። እሱን ቃለ ምጠይቅ ልነግርህ እኮ ነው የሆነው በዚህ ነው እኮ በጣም ሪቴትድ ሊሆንኩት የምልህ። ቢቢሲ ሃርድ ቶክ ላይ ቀርበህ ለዜና በዳዊ ኢንተርቪው የሰጠው ጊዜ ሰላሳ ደቂቃ ነው ፕሮግራሙ። ፕሮግራሙ ካለቀ በኋላ ቁጭ ለም ስናወራ አብይ እንዲህ ብሎኝ ነበረ እኔን ለማስፈታት ስራ ይንለቃለሁ እስከ ማለት ድረስ ሄዶ ነበር ስላል፣ ይሄ እኮ ትልቅ ነገር ነው። ስለዚህ እንደገና ካሜራማን ይምጣና የመጨረሻዋ ሌላ ጥያቄ ትቆረጥና፣ ይሄ ጥያቄ ይግባና ይሄን ጥያቄ መልሰን ፕሮግራሙን በሱን ጨርሰው ብላ ያለቀ ፕሮግራም ተሰር እንደገና ተጀምሮ ይሄ ነገር የገባበት ነው። ዋሽቶ ዋሽቶ እኔን ለቢቢሲ እንደዋሽ ነው ያደረገኝ የሰውዬው። በተለይ ከተለያዩ እዛን ጊዜ የነበሩ ባለስልጣናት ጋር ያደረግኩት ማጣሪያ ፓስ መንስ አንድም እንዲህ አይነት ነገር አብይ እንዳላደረገ ነው። ሌሎቹንም ነገሮች በዚህ መንገድ ነው የምታየው። ምን ይባላል ይሄ? ማለት አሁን ነው ዋሽተው አስዋሹኝ እያሉ ነው። ዶክተር አብይ አላስፈቱኝም እያለ ነው አንዳርጋቸው ፅጌ። ይሄ ሰውዬ ምኑን ነው የሚያመው? ምንም ነገር ከማለቴ በፊት ግን ራሱ አንዳርጋቸው ፅጌ ያላትን አንዲት ነገር ብቻ እንመዝለትና በራሱ ቋንቋ እናናግረዋለን። አንድ ነገር ብቻ ነው ራሱ ካለው ነገር ላይ የምንመዘውና የምናነሳው። አንተ አራት ዓመት ነው የታሰርከው፣ እኔ ደግሞ በአንተ የተነሳ ከስድስት ዓመት በላይ ታስሬያለው። ሁለት ዓመት እዳ ይቀርብሃል አለኝ። እንዴት ሆኖ ለሚለው ጥያቄ የሰጠኝ መልስ በጣም አስገረመኝ፣ አስደነቀኝ። የሚነግረኝ ነገር እውነት ለመሆኑ ጥርጥር አልነበረኝም። እኔ የማውቃቸው ግን ማን እንደሚያደርጋቸው የማላውቃቸውን ነገሮች ነበር የነገረኝ። ሰላምነ አቶ አንዳርጋቸው ራስነ እንግዲህ የተደረገልኝ ግን ማን እንዳደረጋቸው የማላውቃቸውን ጉዳዮች ነገረኝ። እና ማን እንዳደረገልኝ አወቅኩ ብለህ የጻፍከው በዶክተር አብይ በጣም ከፍተኛ ጥረት መፈታትህንም ራስህ ነህ የነገርከን። ዛሬ ክደመጣ ግን ተፈትሃልስ? እሱንስ ተፈትሃል? አቶ አንዳርጋቸው ተፈትሃል? እርግጠኛ ነህ? አቶ አንዳርጋቸው ፅጌ በነገራችን ላይ ሁሌ የሚለው ነገር አለ። ስለ ኤርትራ ከባህር በር ጋም ተያይዞ አስፈላጊነት ጽፎ ከዛ ያለው ነገር አለ አይደል? እኔ ያኔ ስላልበሰልኩ ነው በደንብ ሳላስብ ነው የጻፍኩት ምናምን ብሏል። አሁን ማሰብ ጀምረሃል? ግን ጥያቄው እሱን ማለት አሁን ማሰብ ጀምረ ስታስብ እንዲህ ነው ክዶ ክዶ ክዶ ሰውየው በእውነት የኖረውን ነገር መካድ ጀመረ። ቢቢሲ ላይ የዋሸውት እና ማነው የፈታ ወያኔ ማነው ያስፈታ ወያኔ። ምን አይነት አሳፋሪ ሰው ነው! የሰውዬ ምንድ ነው ቁልቁል መሄድ፣ እንደዚህ ማለት ለውርደት መጣደፍ። እኔ በሰው ልጅ የለውጥ ሂደት ውስጥ ሰው ሀሳቡ ይለወጣል፣ አሳሰቡ ሊቀየር ይችላል ምናምን እሱ መብት ነው፣ ሰውኛ ነው። የሚያከራክረንም የሚያነጋግረንም ምክንያቱ ነው። የእነዚህ ሰዎች ምክንያት አይገባኝም። እንዲው እንዲሁ የዚህ ደግሞ ከፋ፣ የዚህ ደግሞ ከፋ። በጣም የሚያሳፍረው እዚሁ ኢንተርቪው ላይ ጌታቸው ረዳ ሀሳቡን ለምን ቀየረ ብሎ ይተቻል። አታፍርም አንተ እንዴ? ማለት ሞራል አለ ጽፈ አሳትመ ሸጠ ያስነበብከውን ነገር ከፋዮችህ የሚደብራቸው ሲመስልህ፣ አይ እንደዛ ያልኩት ስላልበሰልኩ ነው፣ አይ እንደዛ ያልኩት ሳላስብ ነው፣ በደንብ ማሰብ ሳልችል ነው ምናምን የምትል ሰው ጌታቸው ረዳን እንዴ ማለት ሞራል አለ? እንደው ተሳሳተ እንኳን ብንል ጌታቸው ለመሳሳት እድል አለው፣ ገና ወጣትም ብንል እኮ ነው። እሱ ግን አንተስ፣ የመሳሳት እድሉ የለህም። ግን እንደው ሰው እንደዚህ ሙሉ ነጭ ጸጉር ይዞ እንዲህ አይነት አለመብሰል ጋር የሚደርሰው እንዴት ነው? ግራ የገባው ነገር እኮን ምን አይነት ግርድና ሌቭል ላይ ቢደርስ ነው አንተ ሌላ ሰው አቋም ቀየረ ማለት ሞራል አለ? ትናንት ያልከውን ዛሬ ማት ደግም ከኢሃፓ እስከ ሂዴን፣ ከሂዴን እስከ በአዴን ኢህአዲግ፣ ከበአዴን ኢህአዲግ እስከ ቀስተደመና፣ ከቀስተደመና እስከ ቅንጅት፣ ከቅንጅት እስከ ግንቦት ሰባት ከግንቦት ሰባት አሁን እስካለበት መንገድ እንዳለ አክሮባት ስትሰራ የኖርክ በአንዱ መጽሐፍ ያልከውን በአንዱ መጽሐፍ የማትደግም ወፍራም ሙክት ባንዳ የባንዳነት ማስተማሪያ ቤተ ሙከራ ቁጭ ብለህ መጎብኘት ያለብህ ኤክስፖርት ስታንዳርድ ባንዳ። ሌላ ሰው እንዴ ማለት ሞራል አለ? አትሊስት ማፈሪያ የሚባለውን የስሜት ህዋስን ተጠቀመበት እንጂ ብለ ብለ ጠቅላይ ሚኒስትሩ አላስፈቱኝም ማለት ጋር ደረስክ። ቁልቁለትህ እንደዚህ ነው። እኔ ገርመኛል። አንዳርጋቸው አንድ የማይቀይረው አቋም አለሁ። በብዙም ሳት ብሎት የኢሳያስ ጥቅምና የኢሳያስ ፍቅር እንዴት አንድ አዛውንት ለሌላ አዛውንት በዚህ መጠን እንደሚገረድ አላውቅም። ማለት ለራስህ ትንሽ ከአራት ከንፋስ ቦታ ተውም። ለራስህ ፐርሶናሊቲ ለፖለቲካል እንትንህ ምንም አተውም ሙሉ በሙሉ እንደው ጭልጥ ብለ ግርድ ትላለ። ኢሳያስ እኔ ምን እንደሚከትባችሁ ባውቅ፣ ይህን አቅሙን ለኢሳያስ በጣም በ እን ምንድ ነው የሚከትባቸው እንደዚህ የህይወት ዘመን ግርድና ሌብል ላይ እንዲደርሱ። እና እንግዲህ ጉድ በሉ ባይናችን ያየነውን የነገረንን ሀቅ ክዶ ፈልጦ እየመጣ ነው። ለምን እኔ ገርመኛ ለኢሳያስ ያለው እንትን እኔ ይገርመኛል። ምን ሆነ ነው ማለት ምንም ነው። ያም እንግዲህ እንዳላችሁት ነው ቃል በቃል እንዳነበብኩላችሁ ከገዛ መጻፉም፣ ማን እንዳደረገልኝ የማላውቃቸው ግን የተደረገልኝ ብሏል። እርግጠኛ ነው ለመደረጋቸው፣ ማን እንዳደረጋቸው አያውቅም። እንግዲህ የተደረገለትን ካወቀ አድራጊው እኔ ነኝ ብሎ የተደረገለትን ነገር ነግሮታል፣ አውቋል፣ ጽፏል። የጻፈውን ነገር ወይ አንዳርጋቸው ፅጌ አንተ አንዳርጋቸው ጽጌ፣ ጌታቸው በጦርነት መሃል የተባሉ ነገሮችን አልደገመም ብላችሁ ነው እንደዚህ የምትሉት? አንተ አለ አይደል እንዴ ተኝተ እየበላ እስቲ ምን እየገባ ፈታ ብለ እየኖርክ አስበህ አሰላስ የጻፍቀውን ነገር ዛሬ ማትደግም ምን አይነት አሳፋሪ! ጭራሽ አልበሰልኩም ነበር ይላል። ዛሬስ መብሰልን እርግጠኛ አላስፈቱኝም ይላል። ተፈታልን፣ እሱንም አጣራልን። ኮሜዲ ያንነት ለምን አትሞክርም? እኔ ሰውዬ ያሳፍረኛል። ባወራ ቁጥር ነው የሚቀልለው፣ ሽምቅቅ ነው የሚያደርገኝ። ምን አይነት ደረጃ ላይ የደረሰ እንትን እንደሆነ አላውቅም። እና እስቲ ቁጭ ብለህ እንትን በል ማለት ትልቅ ሰው ነ ትልቅ ሰው ነ። የመሳሳት ዕድልህን ራሱ ጨርሰሃል። በቃ አልቆብሃል። ከዚህ በኋላ አንተ የመሳሳት እድል የለህም። በቃ አልቆብሃል። ከዚህ በኋላ አንተ የመሳሳት ዕድል የለህም። በቃ የመሳሳት ዕድልህን ተጨርሰሃል። የመሳሳት ዘመንህን ተበልተሃል። ከዚህ በኋላ ምንድን ነው የምትለን? ምን እንዲፈጠር ነው የምትፈልገው? አይገባኝም እና ይህንን በደንብ አድርጋችሁ ተገረሙበት። እንግዲህ ማለት ተማር እስቲ ቁጭ ብለህ ተማር። በነገራችን ላይ በትናንትና ሁለት ጠቅላይ ሚኒስትር አብይ አሕመድ በብልጽግና ፓርቲ ስልጠና ላይ የሰጡት ስልጠና በሀገሪቱ ቴሌቪዥን ጣቢያዎች ላይ ተላልፏል በጣም የሚገርም ስልጠና ነበር የሰጡት። በጣም የሚገርም ሀሳብ ነው። ሙሉ ሌክቸር ነው። ነገ በደንብ እንመለከተዋለን። በጣም ጥልቅ ሀሳብ ስለሆነ ነው በደንብ አይቶ በደንብ ተመራምሮ ማምጣት ስለሚያስፈልግ ነው እና በጣም ከፍ ያለ ሀሳብ ነው ያነሱት። እሱን እናነሳዋለን እና እንደው ስለመማር ሳነሳ አስተማሪ ስለሆነ ላንሳው ብዬ ነው። እና አንተ ሰውዬ ትንሽ ጤንነትን ታየው፣ ጤንነትን በደንብ ታየው። ተመርመር። በጣም ነው የሚገርመው። ማለት እኔ እንዴት አይነት አሽከርነት እንደሆነ አላውቅ ምን አይነት እንደዚህ የባንዳነት ባንዲራ ያዥ እንደሆነ አላውቅም። እንግዲህ ይሄ ሰውዬ የሚላላክለት አዛውንት ሱዳን ሄዷል። ፖርት ሱዳን ጂ ትዌኒ መሆኑ ነው የኢሳያስ ጂ ትዌኒ። ፖርት ሱዳን ሰሞኑን አዲስ አበባን ሲጎበኙ የነበሩ እንትኖችን መሪዎችን፣ እንዲሁም ደግሞ የወታደራዊ ጀነራሎችን ጉዳይ የኤርትራዊ ማስታወቂያ ሚኒስትር ተራ ብለው ሲያጣጥሉት ነበር። ኤስ ምንድን ነው ይሄ ከባዱ ጉብኝት ነው? ከባድ እንዲህ ነው እንዴ? ፕሬዚዳንት ኢሳያስ ፖርት ሱዳን ሄደዋል። ፖርት ሱዳን ግብፅ፣ የሄዱት በግብፅ አውሮፕላን ተልኮላቸው ነበር። ትናንትና አልቡራን ጋ ሄዱት። ያው አልቡራን የሚልክላቸው አቶ ነው መሰለኝ፣ እንጃ። ግን እሳቸው በመኪናቸውን ኮብራ ልኮላቸው በኮብራ መጥተዋል ፖርት ሱዳን። ምን አይነት አሳፋሪ ሰውዬ እንደሆነ በነገራችን ላይ የሲንጋፖሩ ጠቅላይ ሚኒስትር ባለፈው ወደ አዲስ አበባ ሲመጡ በኢትዮጵያ አየር መንገድ አውሮፕላን ነው የመጡት በጣም ድንቅ ነው ማለት ሲንጋፖር በጣም የረቀቀ አየር መንገድ ምናምን አላት ግን በኢትዮጵያ አየር መንገድ አውሮፕላን ነው የመጡት እጅግ ደስ የሚል ማለት ከፍታችንን የሚያሳይ ነው ይህ በእንዲህ እንዳለ ግን ፕሬዚዳንት ኢሳያስ ለምንድን ነው ሱዳን የሄደው ምን ሊያደርግ ነው ስንል ሊበጠብጥ ነው ቤንዚን ሊያርከፈክፍ ነው። ሌላ ለምንም አይደለም እኮ ምንም ሊያረግ አይደለም። በአሜሪካኖቹ በነ ማሳድ ብሎስ አደራዳሪነት በሱዳን እንዲመጣ የተፈለገውን የተኩስ አቁም ያልተቀበለው አልቡርሃን ኢሳያስን ተቀብሏል። ይሄ መልእክቱ ምንድን ነው? ከሱ ኢጎ ከሱ በጣም ከፍ ያለ እብሪት ባለፈ ለኤርትራ ምን ያመጣባታል ምን ያመጣላታል የሚለውን የምታውቁት ነው። መዘዙ ብዙ ነው። ሲጀመር ከአልቡርሃን ጋር የገባበት ፖለቲካዊ ጋብቻና ቀጠና የማተራመስ ፍቅር በኤርትራ ላይ የደቀነው አደጋም እጅግ በጣም ከባድ ነው። ጦር መሳሪያ ሲያሸሽ ምን ሲል ምን ሲል ሀምዳን ዳጋሎ ሄሚቲ እነ ማሳድ ብሎ ሲያቀረቡለትን የተኩስ አቁም ተቀብሏል፣ ተስማምቷል። ቡርሃን ነው ውድቅ ያደረገው። እንግዲህ በዚህ ሁሉ ውጥረት ማለት ነው ኢሳያስ ሮጦ እዚህ ሄደው፣ ለምን እንደሄደ ኦፊሻሊ አልተባለ የተገለጸ ነገር የለም። ሄዷል ነው የተባለው። አቶ የማነ ቀኑን ሙሉ ስለ ኢትዮጵያ የሚያወሩ ኢትዮጵያን እየጎበኙ ስላሉ ሀገራት የሚያወሩ ስለ ሀገራቱ አላማም ጭምር የሚተነትኑ ሰውዬ ስለ ኤርትራው ፕሬዚዳንታቸው ስለ ራሳቸው ፕሬዚዳንት ለምን እንደሄደ አልዘረዘሩም። ሄደዋል ብቻ ነው ያሉት። ያው ሰውየው ስራቸው ስለ ኢትዮጵያ ማውራት ነው። እኔን አትሰሩም እንዴ? ጎራ መደበላለቅ ይታያል። መስራት ካለባችሁ እኔን ስሩ። ለምን እንደሄደ ንገሩን፣ በደንብ ንገሩን እንጂ። የኤርትራ መንግስት አብቅቶለታል። ሱዳን ላይ እንኳን የሚሰራው ከተሸናፊ ጋር ነው። አልቡርሃን ለራሱ ውጥረት ላይ ነው። ፓወር ሺፍቱ ከዚህ በፊት ከአራት ከአምስት ወር በፊት እንዳነሳ ነው እንዳሰመርናት እየሄደች ነው። እዚሁ እኛ እንዳነሳ ነው ማለት አዋጭ አይደለም። በቃ ምንም፣ ሱዳንን ማተራመስ የማን አጀንዳ? ለሱዳን ሰላም እሰራለሁ ይላሉ ግብፅና ኤርትራ። ሱዳን ሰላም እንድትሆን የመጀመሪያው ሰላም ሚጸነው ግብፅና ኤርትራ እጃችሁን አውጡ፣ እጃችሁን ሰብስቡ፣ በቃ አለቅ እና ሌላውን በቀጠናውን በማተራመስ የመክሰስ ሞራል ያለው ኢሳያስ አፈወርቂ ሌላውን ቀጠና አተራመሳችሁ ምናምን እያለ ለመክሰስ የሚዳዳው ሻዕቢያ አሁን ሱዳን ለምን ሄደ ስንል ያው ለማተራመስ ነው። ያለምንም አ እና አቻ ጉብኝት መሆኑ ነው እንግዲህ። አሁን ጠቅላይ ሚኒስትር ዶክተር አቢ ጂትዌን ሄደዋል። አዲስ አበባ በጣም በርካታ ዲፕሎማቲክ ማህበረሰብን ተቀብላ ያስተናግዳለች። አቻ ጉብኝት መሆኑ ነው እንግዲህ። ለኮፕ ለኮፕ ሰላሳ ሁለት ደግሞ ምን እንደምታደረግ እናያለን። ችግር የለውም። ኢትዮጵያ ከባባድ ጉባኤዎችን ያስተናገረች ነው። እንግዲህ እናያለን ምን እንደምትሆኑ። እኔ ለምን ከኢትዮጵያ ጋር የማይሆን ነገር እኮ ነው፣ ተከባብረን ተዋደን እንደው እንደን መኖር ስንችል፣ የማይሆን ነገር እንደዚህ፣ የማያስኬድ ነገር ሚዛን የማያነሳ ውሃ፣ የማያነሳ አካሄድ ነው እና ፕሬዚዳንት ኢሳያስ የሱዳን ጉብኝታቸው ብዙ ትርፍ የማይኖረው ትርፍም የሌለው ብለን መግለጽም ማንሳትም የምንችለው ነው ይህ በእንዲህ እንዳለ ደግሞ ሻዕቢያ ሌላም ከባድ አደጋ ተደቅኖበታል በነገራችን ላይ እንደምታውቁት በሀገር ውስጥ ሻዕቢያ ድጋፍ የለው ምክንያቱም እዛ ሀገር የሚሰራውን ስራ ግፍ በደል ምናን እየተመለከቱ የሚደግፉት አካላቶች የሉም በውጭ ያሉት ደጋፊዎች ላይ ከባድ አደጋ መጥቶበታል ከዚህ በፊት እስራኤል ትናንትና ኖርዌይ ባለፈው ደግሞ አሜሪካ ምርመራ እንደምታደረግ ገልጻለች ሻዕቢያን የሚደግፉ ላይ ኖርዌይ ሻዕቢያን የሚደግፉ በሀገሯ ያሉ ጥገኞችን ከሀገሯ እንደምታስወጣ ተናግራለች። ዜግነት እንደምን ትነጥቅ ተናግራለች። ይሄ ለሻዕቢያ ትልቅ አደጋን የሚደቅን ነው። ማህበራዊ ሚዲያ ላይ የወጡ ሻዕቢያን በመደገፍና በማጫጫ ይሄንን የማይረባ ግፈኛ፣ አንድ ሀገር ሙሉ ዘግቶ በዜጎች ተስፋ ነገ እድገት ህይወት ላይ እየቀለደ ያለ ጨካኝ ቡድን መደገፍ ትክክለኛ ጉዳይ አይደለም። በተለይ ሻዕቢያን እና አሁን ያንንም እንትን ድጋፎቹንም አደጋ ላይ የሚጥልበት ነገር ነው ያጋጠመውና ሻዕቢያ እንግዲህ ምን እንደሚሆን እናየዋለን ነው የምንለው። ሌላኛው እና የመጨረሻው ጉዳያችን የትግራይ ክልል ጊዜያዊ አስተዳደር ጉዳይ ነው። የትግራይ ክልል ጊዜያዊ አስተዳደር ትላንትና የሩብ ዓመት ማጠቃለያ ተሰጥቷል፣ መግለጫ ሰጥቷል። ጀነራል ታደሰ በዚህ መግለጫቸው ላይ ያነሷቸው ነጥቦች አሉ። በነጥብ በነጥብ የምንመለከታቸው ይሆናል። ከእስከ ዛሬው ይሻላል ይበል የሚያሰኝ ነው። የመጀመሪያው ነጥብ እንግዲህ ጀኔራል ታደሰ ያነሱት በትግራይ ክልል ዘረፋ ተሰማርቷል፣ ስርዓት አልበኝነት ተሰማርቷል። ስለዚህ ይህንን ካልመከትን ጉድ ነው፣ ቶሎ ራሳችንን ካላጸዳን ጉድ ነው ብሏል። ሁለተኛው ያነሱት ነጥብ የማንወጣው አዘቅት ውስጥ እንገባለን ውስጣችንን ካልፈተሽን። ያኛው የመጀመሪያውም ይህንን አደጋ የሚያሳይ ነው። ውስጣችንን ካልፈተሽን አደጋ ይመጠብናለንም ይህንኑ የሚያሳይ ነው። በነገራችን ላይ ታደሰ ወረደ እንዲህ ማለታቸው ከህወሓት ልማድ ወጣ ያለ ጉዳይ ነው። ህወሓት ሌላ ጊዜ የምታደረገው ጠላት ነው የምትፈልገው ሌላ ቦታ ነው ሄዳንትን የምትለው ይሄ በል የሚያሳይ ነው። ወደ ውስጣችን እንመልከት ራሳችንን እኒ ውስጣችንን እንፈትሽ እንበርብር ማለታቸው ትክክል አደጋ እየመጣ ነው። ራሳችንን ካልፈተሽን ራሳችንን ካልበረበልን። ሌላኛው ደግሞ ነጥባቸው ስለ ፖለቲካ ልዩነት አንስተዋል። ይሄም በጣም ወሳኝ ነጥብ ነው። ወደ ውስጥ እንመልከት። ይሄ በነገራችን ላይ በአደባባይ እየተካደ ያለውን በአደባባይ ሰዎች ሊቀበሉት ያልቻሉትን የህወሓቶች ለማድበስበስ የሞከሩትን ጉዳይ ነው ያጋለጡት እውነትነቱን ያረጋገጡት። መሸሽ አያዋጣም። ስለዚህ ፊት ለፊት እንጋፈጥ፣ ፊት ለፊት ተጋፍጠን እንፍታው የሚል ሀሳብ ነው ያነሱት ይሄ በነገራችን ላይ በጦርነት ይሄ በትግራይ ጦርነት እንትን አንዣቧል የአንዣበውም ከውስጥ በተነሳ አደጋ እንደሆነ የሚያሳብቅና የሚያጋለጥ አይነት መግለጫ ነው ያወጡት። ታደሰ ወረደና ይበለ የሚያሳይ ነው። ሶስቱንም ጨመቅ አድርገን ሰብሰብ አድርገን ስንመለከተው ወደ ውስጣችን እንይ ነው ያሉት። ጀነራል ታደሰ ግዴታ ነው ወደ ውስጣችሁ እዩ፣ ወደ ውስጥ መመልከት ግዴታ። በትግራይ ስርዓት አልበኝነት ነግሷል። እሱን ተከላከሉ፣ እሱን መከላከል አለባችሁ። የማትወጡት አዘቅት ውስጥ እየገባችሁ ነው። እሱንም በደንብ መርበር ያስፈልጋል። ካልፈተሻችሁ በእርግጥ ገብታችኋል። ከዚህ በኋላ ከምንም አዘቅት ውስጥ አትወጡም። የፖለቲካ ልዩነቶቻችንንም መጋፈጥ አለብን። እሱም ትክክለኛ ጉዳይ ነው። በእናንተ የፖለቲካ ልዩነትና በእናንተ ልፊያ የትግራይ ሕዝብ ዋጋ መክፈል ስለሌለበት የትግራይ ሕዝብ ዋጋ መክፈል ስለማይገባው ህወሀታውያን ይህንን የትግራይን ህዝብ ዋጋ ማስከፈልን እንደ ፋሽን ነው የያዙት። እስከ መቼ ለእነዚህ ሰዎች ዋጋ ይከፍላል የሚለውን በደንብ አድርጎ እንትን ማለት ያስፈልጋል። እና ጀኔራል ታደሰ ወረደ እንደዚህ አይነት መግለጫ መስጣታቸው ጥሩ ነው። ይበል የሚያሰኝ ነው። ወሳኝ መግለጫ ነው። ይሄ ትክክለኛውን ያለውን መወቀስ ያለበትን መነሳት ያለበትን አድሬስ ያደረገ ወደ ውስጣችን እኒ